ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ምሽት ይመጥናቸዋል ያልኳቸውን አጫጭር የሀገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርዕስቶቹን በአማራ ክልል በተለያዩ ቦታዎች ላይ ዘመቻ ማዕበል በሚል አገዛዙ እስከ ሰኔ ሰላሳ የፋኖ ቀጠናዎችን ሙሉ ለሙሉ አስቆጣጠራለሁ የስልጠና ማዕከሎችንም ደመስሳለሁ በማለት በተለያዩ የአማራ አካባቢዎች ከፍተኛ ቁጥር ያለውን ሰራዊት እስከ መካናይዝድ ማስገባቱን እንዲሁም በከተሞች አስገዳጅ ሰልፎች እንዲወጡ የማድረግ ስራዎች ነው። እንግዲህ አብዛኛው ህዝቡ ፋኖን እንዲቃወም የማድረግ ስራ። ከዚህ በተጨማሪ በትግራይ ክልል የቀድሞ ሰራዊት አስከሬን ከተለያዩ ቦታዎች ላይ በመሰብሰብ በሰላም ለማሳረፍ በሚደረገው ፕሮግራም ላይ በርካታ የትግራይ ባለስልጣናቶች ተገኝቷል። ዋትም በመካናዝ ድትሪት አሳይቷል። እነዚህ መረጃዎችንም ይዣለሁ። ጠገዴ ወረዳ ጎቤ ቀበሌ ላይ የተገደሉትን ታጣቂዎች በሚመለከት መረጃዎችን ይዣለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጨምሮ ለሀያላን ሀገራት ኢትዮጵያ የጻፈችው ደብዳቤ የኤርትራ ማስታወቂያ ሚኒስትር ሴራ ነው ብሏል። ይሄንንም ለማየት እንሞክራለን። እንግዲህ በርካታ ቦታዎች ላይ የተደረጉ ውጊያዎችን አማራ ክልል ላይ ለማየት እንሞክራለን። ሚኒስትሩ ጠጥቶ ሲያሽከረክሩ በራሳቸው መኪና ተገያይተው ሆስፒታል መግባታቸውን መረጃ ወጥቷል። እንዲሁም ሰሞኑን ከፍተኛ ባለስልጣንን ጭና ጎርጎራ ላይ አደጋ የደረሰባት ሄሊኮፕተር ማነሳቷን መረጃ ይዣለሁ። እነዚህን እና ሌሎች አጫጭር መረጃዎችንም አሰማቸዋለሁ። መልካም ሚዲያ ላይክ፣ ሼር ሰብስክራይብ እያደረጋችሁ ፕሮግራሙ ለሌሎች አድማጭ ተመልካቾችም ተደራሽ ይሆኑ ዘንድ እንድታደርጉ በአክብሮት እየጠየቅኩኝ ቀጥታ ወደ መረጃዎቹ አልፋለሁ። መረጃን የማስቀድምላችሁ እንግዲህ ከላይ ለመጥቀስ እንደሞከርኩት በአማራ ክልል ከወታደራዊ እንግዲህ የማዕበል ዘመቻ በስተቀር ሕዝቡ በየከተማው ሰልፍ እንዲያደርጉ አስገዳጅ ሰልፍ ጠርቷል። ብልጽግና የቤተክርስቲያን ካህናት አልባሳትን ለብሶ ታቦታትም ይወጣሉ ተብሏል። ፋኖን ለማውገዝ እንግዲህ በዚህ በአማራ የብልጽግና ሰልፍ ላይ የአማራ ተወላጆች የፊት ማክስ ነጠላ አድርጎ ሰልፍ ማውጣት ክልክል ነው ተብሏል። እንግዲህ እናንተ እየተደበቃችሁ እኔ እየተጋፈጥኩኝ ነው ብሏል ብልጽግና። አብረን ነው ለፋኖ የምንታየው ብቻዬን አልሞትም ብሏል። ከዚህ በተጨማሪ በህዝብ ሰልፍ ላይ ያልተገኙ በዚህ ሰልፍ ላይ ያልተገኙ ፋኖ ነው ተብሎ እርምጃ የሚወሰድበት ሲሆን የመንግስት ሰራተኞች ደግሞ ሰልፍ ላይ ያልተገኙት የሰኔ ወር ደሞዝ የላቸውም ተብሎ ተነግሯል። አድማጮቻችን፣ ተመልካቾቻችን ብልጽግና እንግዲህ በርካታ መስፈርቶችን ነው ያስቀመጠው። በጣም የሚገርመው ከዚህ በፊት በአማራ ክልል ላይ ሲደረጉ የነበሩ ሰልፎች እናቶች በነጠላ እና እንዲሁም ማክስ በማድረግ አንዳንድ ወንዶችም ፊታቸውን እየደበቁ በጥላ በተለያዩ ማንነታቸውን እየደበቁ ብልጽግና በዚህ ጉዳይ ስለተረዳ አሁን ማክስ ማረክ ነጠላ መሸፋፈን የለም፣ እየተያየን ፋኖ እያያችሁ እኔንም እያየኝ እኔ በግልጽ እየተጋፈጥኩ ነው። እናንተም መሸፋፈን አያስፈልግም፣ በግልጽ ነው የምትጋፈጡት ብሏል። እንግዲህ በርካታ መስፈርቶችን አስቀምጧል። ሰፈር ላይ የተገኘው በዚህ ሰልፍ ላይ ያልወጣው ማህበረሰብ ፋኖ ተብሎ እርምጃ እንወስድበታለን የሚል እና የመንግስት ሰራተኛ የሆነ ደግሞ የሰኔ ወር ደመወዝ አለኝ ብለህ እንዳትመጣ ቢሮ ብሎታል። እንግዲህ አድማጮቻችን፣ ተመልካቾቻችን በሌላ መረጃ በአማራ ክልል እየተደረገ ባለው ዘመቻ ማፈክፈክ አይቻልም ተብሎ ከባድ ጉዳት ደርሷል። በተለይ ላስታ ላሊበላ ሳርባ በተባለው ሳርባ ወደ ብዩ ከባድ ጉዳት እንደደረሰባቸው ተገልጿል። ሰርባ ዛሬ ያልተነሱ አስከሬኖች መኖራቸውንም ነው መረጃዎች የሚጠቁሙ ላሊበላ ሆስፒታሎች ሙሉ ሆኗል ተብሏል። እንግዲህ በፋኖ ሞትና ቁስለኛ ተመዝግቧል። የመንግስት ወታደሮች ከኋላ እየተጣበቁ ነበር። ማፈግፈግ አይቻልም ተብሎ ግፋ ተብሎ እያለቁ ነው ተብሏል። በተመሳሳይ ከግዳን ተነስቶ ሽፋን ለመስጠት የነበሩት ጦር መሀል ላይ በደፈጣ መመታታቸው ተሰምቷል። አንዳንድ ጊዜ የብልጽግና ወታደሮች ካልተመቻቸው ጎመን በጤና ብሎ ወደኋላ ያፈገፍጉ ነበር አሁን ግን አይቻልም፣ ግፉ ወደፊት እየተባሉ እንደሚገኙ ከኋላም እየተተኮሰባቸው እንደሚገኝ ተገልጿል። በሌላ መረጃ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት እንግዲህ ከአብይ አህመድ ጋር ስለ ወልቃይት መወያየታቸውን ተከትሎ ፕሬዚዳንቱ የሰጡት እንግዲህ ባለስልጣናቱ ፕሬዚዳንቱ ያሰቡት እንግዲህ ባለስልጣናቱ ስልጣናቸውን ለመልቀቅም መሆኑ ተሰምቷል። የውይይቱ ዋና ዓላማ በፕሪቶሪያ ስምምነት መሰረት የማንነት ጥያቄ የሚነሳባቸው የወልቃይት ጠገዴን ወደ ትግራይ መመለስ ነው ተብሏል። እንግዲህ እነ ኮሮኔር ደመቀ ዘውዱን እሸቴ ደንበለውን ከስልጣን ማንሳትና የተከዜ ዘብን ማፍረስ ሲሆን ይሄ አካሄድ አልተሳካላቸውም ተብሏል። በዚህ የተነሳ ስልጣናቸውንም መልቀቅ ባህሪ አሳይቷል ነው የተባለው። አንዳንድ የትግራይ የጦር አመራሮች በኃይል እንመልሳለን ስለሚሉ ታደሰ ወረደ ውጥረት ውስጥ መግባታቸው ተሰምቷል። አድማጮቻችን፣ ተመልካቾቻችን፣ አብይ አህመድ እንግዲህ ወልቃይት ጠገዴን ለህዋት አሳልፎ ላለመስጠት የቆረጠ ይመስላል። እነታደሰ ወረደ በፕሪቶሪያ ስምምነት መሰረት ባላቸው ስልጣን አካባቢውን ወደ ትግራይ የማጠቃለል ስራ ይፈጸም ብሎ ሀሳብ ሰጥቶ ነበር ከጠቅላይ ሚኒስትሩ ጋር። ጠቅላይ ሚኒስትሩ ይሄንን አልቀበልም በማለት ከፍተኛ ቅሬታ ውስጥ የገባው ሌተናር ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደርነት ስልጣኑንም ለመልቀቅ ፍላጎት እንዳለው ነው የተገለጸው። እነሱ እንግዲህ ወልቃይ ጠገዴ አካባቢ ያለውን ስልጣን ያላቸውን በማንሳት ቅርታ አድማጮቻችን በማንሳት የተከዘዛብንም በማፍረስ በራሳቸው የማድረግ ፍላጎት ነበራቸው። ይህ አልተሳካላቸውም ተብሏል። በሌላ መረጃ በሌላ መረጃ ከሁለት ሳምንት በፊት በፌዴሬሽን እርታ ከሁለት ሳምንት በፊት የፌዴሬሽን ኃላፊ አገኘው ተሻገርን ጨምሮ በርካታ ባለስልጣናት ይዘው ሲበር የነበረው ሄሊኮፕተር ችግር የደረሰበት ሄሊኮፕተር በሸራ ተሸፍነው ህዝብ እንዳይመለከተው ተነስቷል፣ ወደ ባህር ዳርም ገብቷል የተባሉ አድማጮቻችን። በሌላ መረጃ እንግዲህ አድማጮቻችን፣ ተመልካቾቻችን በዚህ ሄሊኮፕተር ውስጥ አገኘው ተሻገር ተጎድቶ በሆስፒታል መግባቱ የሚታወስ ጉዳይ ነው። በሌላ መረጃ በጠገዴ ወረዳ ጎቤ ቀበሌ አስራ ስድስት ሰዎች መገደላቸው ተገልጿል። የተገደሉት ሚሊሻና ገበሬዎች ናቸው የተገደሉት ተብሏል። ጥቃቱ በፋኖ ላይ የተሳበበ ሲሆን ከፋኖ መግለጫ እና ማብራሪያ ይወጣል ተብሎ እየተጠበቀ ይገኛል። የጠገዴ ወረዳ አስተዳደር ባወጣው የሀዘን መግለጫ የጠላት ተልዕኮ ለማስፈጸም የተላኩ ናቸው ብሏል። በወልቃይት የተደራጀ የፋኖ አደረጃጀት እንደሌለም መረጃዎች እየወጡ ይገኛሉ። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጨምሮ ለሀያላን አገራት የተጻፈው ደብዳቤ የኤርትራ ማስታወቂያ ሚኒስትር ጠንከር ጠንካራ መልስ ሰጥተውበታል። የኢትዮጵያ ድርጊት አውግዟል። የመጨረሻ ማስጠንቀቂያ የሚል ደብዳቤ ኢትዮጵያ ለዓለም አቀፍ የተላከው ከኤርትራ ላይ ጫና እንዲፈጥሩ ኤርትራ ላይ ጫና እንዲፈጥሩ ነው ብሏል። ሆን ተብሎ ግልጽ ትንኮሳ ወይም ትራንስንፈርት ነው ብሏል። እንግዲህ ጅራፍ ራሱ ገርፎ ራሱ ይጨዋል እንደተባለ ራሳቸው አጥፍቶ መልሰው ከሳሽ ሆኑ፣ ብሏል የኤርትራ ማስታወቂያ ሚኒስቴር። የኤርትራ ወደቦችን መጠቅለል ሴራ ነው ብሏል። እንግዲህ ሆነ ብሎ ይሄ አካሄድ ህገወጥ አካሄድ ነው ስል እንግዲህ የኮነነበት ሁኔታ ነው ያሉ። አድማጮቻችን፣ ተመልካቾቻችን ሰሞኑን እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተለያዩ አያላን ሀገሮች ኤርትራ የኢትዮጵያን መሬት ወራለች፣ ኤርትራ ወረራ ልትፈጽም ነው፣ ኤርትራ እንደዚህ እያደረገች ነው በማለት በርካታ ጉዳዮችን እያነሱ ኤርትራን ሲከሱ ነበር። ይሄንን ነው የኤርትራ ማስታወቂያ ሚኒስቴር እንግዲህ ያስተባበለው። በሌላ መረጃ እንግዲህ ወደ አማራ ክልል በአራቱም አቅጣጫ ከፍተኛ ኃይል እየገባ እስከ ሰኔ ሰላሳ ጦርነቱን እናጠናቅቃለን የሚል ዘመቻ ነው። በጎጃም የተደረጉ ውጊያዎችም አሉ። ሰሜን ወሎ ቀጠናም ጎጃም ሞጣ፣ ቀጠና ደብረ ወርቅ፣ ቋሪት፣ ዋሻራ፣ ሰከላ ዛሬ ውጊያ ያለባቸው አርብ ገበያ፣ ደብረ ወርቅ፣ ደጋ ዳሞት፣ አረፋ፣ ደብተራ፣ ጎንቻ፣ ቢኮሎ አባይ፣ ቋሪት፣ አዴት፣ ሰዴና፣ ፈለገብራን፣ አዲስ ዓለም፣ ደጉ፣ ኮንቻል እንግዲህ በርካታ ቦታዎች ላይ ውጊያ ተደርጓል። በራያ ቆቦ በሶስት ወታደራዊ ካምፕ ላይ ጥቃት ተፈጽሟል። ጎብዬ ካምፕና ሮቢት ካምፕ እንዲሁም አራዶም ካምፖች ጉዳት ደርሶባቸዋል ዋና መንገድ ፋኖ መያዙን ተከትሎ እንግዲህ ሶስት ካምፖች መመታታቸውን ተከትሎ አካባቢውን ለቆ ወጥቷል የመንግስት ወታደሮች አድማጮቻችን ተመልካቾቻችን ተኩለሽ የተባለውን እንግዲህ ቦታ ነው ለቀው ዋና መንገዱ ስለተያዘባቸው ለቀው እየወጡ ተብሏል ይህንን ገዢ መሬት ፋኖ መልሶ ይዘውታል በላስታ የተገደሉትን የአገዛዙ ወታደሮች ሕዝብ እየቀበራቸው ነው ተብሏል። በሌላ መረጃ አዲስ አበባ ሚኒስትሩ ዶክተር ካሳሁን ጎንፌ የተባሉት የንግድና ቀጠናዊ ትስስር ኃላፊ የነበሩት ጠጥተው ከምሽቱ ሰባት ሰዓት ሲያሽከረክሩ በራሳቸው መኪና ከስካፓተር ጋር ተጋጭተው ተጎድተው ሆስፒታል ገብቷል ተብሏል። እንግዲህ ጉዳዩ የብልጽግና ሊቀ ባንበር እንዳይሰማ ተደብቆ ቢሆንም መጨረሻ ለመስማት ተገዷል ተብሏል። አድማጮቻችን በዛሬ ሁለት እንግዲህ የህዋት ታጣቂዎች አስከሬን ከያሉበት ተሰብስበው በክብር ለማሳረፍ የተሰራው ፕሮግራም ላይ ፕሮግራም ላይ የህዋት ወታደራዊ ትርኢት በመካናይዝድ አሳይቷል። በተለይ ዙሃ ሶስት የታጀበ ትርኢት ነው የታየው በአጋጣሚ እንግዲህ ህዋት ትጥቅ ፈጥቷል ተብሎ ሲወራ የነበረው ፕሮፓጋንዳ መሆኑን በዙ ማሳያዎች ናቸው። ህዋት ታንክ አለው፣ ቢኤም አለው፣ ዝውሃ ሶስት አለው፣ ሁሉም ነገር አለው። እንግዲህ ድሮንም ይታጠቃል ተብሎ ይጠበቃል። አሁን ባለው የሀገሪቱ ውጥረት ተከትለው እንግዲህ በርካታ ወጣት ሀገርን ለቆ በመውጣት ይገኛል ተብሏል። በተለይ በመተማ ዮሐንስ ወደ ስደት እየሄዱ ነው ተብሏል። እንግዲህ እስከ አንድ ሚሊዮን ብር ለደላላዎች እየከፈሉ ነው ሀገር ለቆ እየወጡ የሚገኙ ተብሏል። በምትመለከቱት መልክ እንግዲህ ወጣቱ ኢትዮጵያ ለቆ እየተሰደደ ይገኛል። በሌላ መረጃ ዴሞክራቲክ ኮንጎ እና ሩዋንዳ በዋሽንግተን የሰላም ስምምነት ተፈራርሟል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አማካኝነት ነው እንግዲህ ስምምነቱ እየተፈጸመውም ተብሏል። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና በሌሎች የግንባር መረጃዎች እንገናኛለን። መልካም ምሽት እንደሆንላችሁ ተመኘው። መልካም ሚዲያ ላይክ ሼር ሰብስክራይብ እንድታደርጉ